ሰላም ሰላም እንዴት ናችሁ? ውድ የፋሆ አካዳሚ ሰላም ቤት ሰዎች፣ ዛሬ ደግሞ አዲስ ቪዲዮ ነው ይዤላችሁ የመጣሁት። ከአሁን በፊት የተለያዩ ቪዲዮዎችን ሰርቻላችሁ ነበር፣ ወደ አርባ የሚደርሱ ከአማርኛ ፊደሎች እስከ ቃላት ምስረታ የሚደርሱ ቃላቶችን አይተን ነበር። ዛሬ ደግሞ በእንግሊዝኛ ነው የምንጀምረው። የእንግሊዝኛ ፊደሎች ቀጥለን እስከ ወርድ ድረስ እንሄዳለን ማለት ነው ይህ የአሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን ቀጥታ ወደ ዛሬው ወደ አዲሱ ቪዲዮ እንሄዳለን ተከታተሉ እስ ቪዲዮ ማየት ስትጀምሩ ላይክ አድርጋችሁ ጀምሩ እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ ቀጥታ ወደ ቪዲዮ እንሄዳለን ተከታተሉ እሺ ርዕሳችን የሚሆነው የእንግሊዝኛ ካፒታል ፊደሎችን ነው የምናነበው፣ ወይም እንግሊሽ ካፒታል ሌተር ነው የሚለው ማለት ነው። የእንግሊዝኛ ካፒታል ፊደሎችን ነው የምናየው። ቀጣይ ደግሞ ስሞል ሌተር የሚባሉትን እናያለን። የእንግሊዝኛ ስሞል ሌተር ዛሬ ካፒታል ሌተሮችን ነው የምናየው። እሺ እንጀምር እስኪ። እሺ ኤ ቢ

ሀያ አራት ናቸው ማለት ነው። ከኤ እስከ ዜድ ያሉት ሀያ አራት ናቸው። በሀያ አራቶች ፊደሎች ነው የተለያዩ ወርዶች የምንመሰርተው። እስኪ በአማርኛ ደግሞ እንያቸው። በእንግሊዝኛውን ወደ አማርኛ እየቀየር ማለት ነው። ይህ ኤ ከዚህም ኤ ብለን ጽፈናል። ኤ ቢ፣ ሲ፣ ዲ

አማረኛውን እንግሊዘኛውንም በጎን አማረኛውን ጥፍ የላችኋለሁ ሁለቱንም በአንድ ላይ እዩት ማለት ነው። አማረኛ የምችሉ እንግሊዘኛውን ወዲያው መያዝ ትችላላችሁ ማለት ነው። እሺም፣ አንዴንይና እንግሊዘኞችን አንዴንይና እንጨርስ ማለት ነው። እሺ ኤ ቢ ሲ ዲ ኢ

V W X Y Z እሺ፣ ይህን ካል ለዛሬ የዚህ ይብቃል ማለት ነው። ቀጣይ ደግሞ በስሞል ሌተር ስሞል ሌተር የሚባሉትን የእንግሊዝኛ ፊደሎች ያመጣላቸዋለሁ። ውድ የቻናል ቤተሰቦች በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። መማር የምትፈልጉ ካላችሁ ደውሉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰላም ሁኑ።